መጀመሪያ ለምናከፈታችሁ ኮፒ ከአማራ ኮፒ ከኢትዮጵያ ነው። ተቀና ተቀም አለባችሁ ልጅ አዋርድ። ከዛ ስትከለከሉ ከምንድን ነው ከጉማንም ምንድነው የሚባለው? አዋርድ ስትከለከሉ ኦሮሞ የራሱን የሃጫሉ አጫሉ መታሰቢያ ብሎ አዋርድ የኦሮሞን መስራት አለ። አይታችሁ ነው የምትከፍቱ። ለምን መጀመሪያ ነው ዝግጁ አትሆኑ? ለምን አትቀድሙ? ቅደሙ። ሌላው ይሄ እኮ ነው ልዩነት፣ ልዩነታችሁ እናንተና ሰሜኖች ልዩነታችሁ። ለዛ አያችሁ፣ እኛ ስማርት ስለሆነ ምን እንደምን ምን እናውቃለን። ግን እኛንም ትጎትቱን አላችሁ። ምንም አታውቁ። ምን ምንም ኮፒ ኮፒ ለምን አልቀደማችሁ መጀመሪያ? የበታችነት ለካ ምን እንባለው፣ እውነታችን ነው አይ? እናንተ እውነታችን ነው? ኦሮሞ የበታችነት ይሰማል? ተሰማ?

አንድ የአዞ ቤተሰብ ማን እምታስጠላ ወለጋ ነኝ ምናምን እምትል ማለት ነው። አሁን እሷ አለ፣ አሁን እሷ ናት ልጅቷን እንድትቀላ ለባት። ምክንያቱም አይወዷት፣ ልጅቷን እንትን ውስጥ እያስገባ ከዚች ደግሞ አፏን ትከፍታለች። ዩቱብ ላይ ሆና ማናት እንውሏት አትወዳት መሰለኝ ምን ይባላል መሰላችሁ አማራስተር ባለቤቱ ያቀለለውን አሞሌ ምን አይሸከመው የሚባለው? ኖ ኖ፣ ለሚ ኖ ኖ ኖ፣ አልተዋችሁም። እኔ እግዚአብሔር ምስክሬን ነው፣ አልተዋችሁም፣ መቼም አልተዋችሁም። በፖለቲካ ከኔ ጋራ መሟገት ትችላላችሁ። ምንም ያላረጋችሁ ምንም ያላረጋችሁ ያላረጋችሁ ልጄ ከኔ ልጅ ይልቅ ፈረስ ይሻላል። ፈረስ አድርጌ ነው የምለቅ። በቁስል ላይ ነው እየጠበኩ ገና ተረጋግጠው ይወልፍ ቁስላችሁን ሸፍነን ነው ኖርማል እንደማንም እንደማን አፋችንን እንኳን መክፈት አቅቶናል። ብዙ የምንተዋወቀው ነገር አለ ብዙ ግን ሌላው ይጠቀምባቸዋል ብለን የሸፈንላቸው እንጂ አሳግጥባቸው ነበር መዳን ያለምን የማንንም አህያ ካመጡና አስከፍታላችሁ። እናንተ ሰውን ስታዋርዱ እናንተ ሰውን ስታዋርዱ ዝም ከተባላችሁ እኛ ስናዋርዳችሁ ዝም የማትችሉበት ምንም ምክንያት የለም። ምንም እድሜ ለኛ እኛን የሰቀላችሁ ተቀላችሁ እድሜ ለኛ ሄድና ጀዋር መሀመድን ጠይቅ። እድሜ እቺ ሚዲያ ዛሬ እንድታዩ ያደረጋችሁ አማርኛ ተናጋሪ የመርካቱ ዱርዬ የታባታው አውቃችሁት ነው። እናት የት የምታውቁት? እኛስ ስንናገር ሆነ ሳይገባ ነበር እኮ የምታጨበጭበው ሳይገባ አንተ ኦኬ፣ ይሄን የሬሳ ህይወትን ተዘርግቶ ማንም አላየም እንድትታይ ያደረኩ ነው። ቀሩ የሚለውን ስምን እንዲገኝ ያደረኩ ነው። አልቃይዳና አሸባብ ከመባል ያውጣው ሆነ ይኛል። አትጠጓቸው፣ አትድረሱባቸው፣ እነዚህ አሸባሪዎች ናቸው ሲባን እኛም አብረን አሸባሪ ነን ብለን እንጠራን አሸባሪ ከተባለ ጀርመናዊነታችን ወረቀታችን ልጆቻችን አግደውን አይደለም፣ ከእናንተ ጋራ የቆም ነው የቆም ኩት በተለይ ሶስት ሰዎች ነው ሶስት ሰዎች ያችን የጆር መሐመድን ጆር መሐመድ እንትን ስለተማራ ነው እንደሆነ ጆር ማምረንት ስለተማራ ደግሞ የእሱ አካሄድ ማንም ሊገባው አልቻለም። ጆር መሐመድ እንዲገባው የአንተ ሞት ከፍ ብሎ እንዲታይ ባባ በሚገባቸው አማርኛ የነገርን እኛ ነን። እኛ ሶስት ልጆች ከአዲስ አበባ ልጆች እኛ ነን እኛ ነን። ዛሬ አፋችሁን ትከፍታላችሁ። እናንተ ብሰው ሆናችሁ ለምን እንደዚህ እንደምላስተቀላችሁ ሳቃችሁ በጣም ነው የምንቃችሁ። በጣም ልትንቀኝ ስትሞክር እንቃል ሰውን ምን አቆ? ከሱ ጋር ጋር ይፈርድ ባላችሁ። እኔ ካገኛችሁ አንድ የሬዲዮ ጣቢያ እንኳን አልነበራችሁም። እኔ ካገኛችሁ እኔ ኢሳት ኢሳት ሚዲያ ላይ ኢንተርቪው እየሰጠሁ ነው ያገኘሁ ኢንተርቪው ቼንኔል ላይ ምናምን ኢንተርቪው ያደረኩ ነው ታገኛችሁ። እዚህ በስነ ስርዓት እንኳን የረባ እንኳን እንትን ነው ያለው የረባ እንኳን የድምፅ የድምጽ እንትን እንኳን አልነበራችሁም። ኦሮሞዎች ትርፍ አልነበራችሁም። የነበራችሁ ምን ሆነ ታውቃላችሁ? ማናችሁን ምናችሁንም የማይሰማ ሲያባረራችሁ የነበረው አልቃይዳ፣ አልሸባብ፣ ያ እነዚህ አክራሪዎች እየተባለ ስትሰደብ ነው የምናውቅ የነበራቸው አንድ አንድ አንድ አንድ አንድ ጀዋር መሀመድ ነበር የነበራችሁ፣ ሌላ ማንም አልነበራችሁም። እኛ ምስቱ ላይ ሰነ የገባን ዛሬ ገደል የከተተን የማንም አህያ ሰብስቦ ለማንም አህያ አህያን ወደ ወደ ወደ ከተማ አውጥቶብን ለሶሻል ሚዲያ በቃ

ይበርዳል እንትኑ፣ በሩ ክፍት ነው። ይበርዳል፣ ለአውልቆ ብዬሽ እንደ ባውልቆማ ደስ ይለኛል፣ ግን በሩ ክፍት ነው። አይዞሽ፣ በእንቅልፍ ያልፋል እኮ ነው። እኔ እኮ ልንገርሽ፣ አንድ ነገር ልንገርሽ። እኔ እየቆየው ነው የማስገባልሽ እንቅልፍ እኔ ጋር አልፈ። አሁን አይ የማይነካ ስለነካች ትናንትና ልጇ ወንዳ ገረ ነው ብላችሁ ነው ይዘቀዘቃችሁት አይደለም? አሁን ደግሞ ከፈረሱ ይበልጣል ነው ያላችሁት አደለ? ዘር ማንዘርሽን ፈረስ ነው የማደርገው። ሚዲያ ላይ ያለ ኦሮሞ ነኝ ብለሽ የእኔን ልጅ የነካሽ ማለት ነው በዚህ በተብታባ አፍ

ስለምትወጣቸው ውድድሮ ቦታ እንድትሄድ እኔ ራሴ አልፈቅድም። ስጀምር እሬቻ ላይ እኛ ባመጣ ነው፣ እነ እንኳን አወዳድረን እንኳን እንትን አላምን። እኛ ባመጣ ነው፣ እኔ ባመጣ የሬቻ ላይ ልብስ ቆንጆ ልብስ የለበሱ ጊዜ ስም ኦሮሞ የኔ ልጅ የሚሰድርና የሚያዋርድ ከሆነ ይዋረዳል። ግብን ኦሮሞ ይዋረዳል። ቀስ እያልኩ ለማዋረዳ ቀስ እያልኩ ቀስ ቀስ ቀስ እያስታዋረጋችኋል እሳ አለቅባችኋል አስር አመት ነው አይደል እኔ ለእናንተ ጊዜ ነው የሰጠሁት አስር አመት በሙሉ ደግሞ እየጠበቅኩ ስቅባችኋል እኔን እድሜና ጤና እኔን እድሜና ጤና ከእኔ ጋር እኮ ስትጣሉ ደግሞ ፖለቲካል ዲፈረንት ነው አይዲዮሎጂ ዲፈረንት ነው ብዬ ነበረ ለካ እናንተ ችግራችን የእናንተ ችግር ለካ ጥናት ነው። ከኢትዮጵያ ሕዝብ ጋር ከስልጣኑም ጋር ከምናም ጋር ችግር አለባችሁ። ሕዝብን የማስተዳደር ሳይሆን በሰው እጅ ከበሩ ያምራችኋል። ዳትስ ዋይ ኦሮሞ ሆኖ ሲለብስ ኦሮሞ ከቀና፣ ኦሮሞ ሲማር ኦሮሞ ያልተማረው ከቀና፣ ኦሮሞ ሲነግድ ያላተረፈው ገዥ ከቀና ኦሮሞ ችግር አለበት ማለት ነው። ካልሆነ ኦሮሞ ነኝ ብለ

እየሄዳት ማንንም ነገር የምትፈልጉ መሆና፣ በተለይ ሶሻል ሚዲያ ላይ ያላችሁ ኦሮሞች ችግር አለበት፣ በጣም ችግር አለበት። በዛች ሀገር ላይ ሁሉም የሚኖርበት ነው፣ አደለ? ሁሉም የራሱ የሆነ ስራ አለ፣ የሆነ ነገር ማንም ያደርግ፣ አከሌ ለምን አረገ፣ አከሌ ለምን እንደሆነ፣ ሁሉም ነገር ወደ ፖለቲክስ ወደ ፖለቲክስ እሱ ደግሞ አልበቃት ይላችሁ ደግሞ እርስ በርስ መባላት፣ እርስ በርስ ኦሮሞ ለኦሮሞ ኦሮሞ የኦሮሞ ልጅ ለኦሮሞ ልጅ ኦሮሞ ሞዴል፣ ሞዴል የኦሮሞ ነጋዴ ነው የሆነ በቃ የሆነ የሚያስቀይም አስቀያሚ ባህሪ ያላችሁ ሶሻል ሜዳ ላይ ከጎልተሽ የምትኖር ኦሮሞ ነኝ ባይ በሙሉ ባናትሽ ትተኪያለሽ። አይ ዶንት ኬር። አልከበርካል፣ አልከበርካል። ከዚህ በኋላ ምን ታይናለህ? ልጆቹ ለምን ይመጣሉ? አይ ዶንት ኖ ሃይ ለምን እንደሚመጣ ልጆች፣ የሰው ልጆች ለመንካት ብለው ያልነካችዋቸውን ልጆች ልጆች ይነሱ። ከእናንተ ጋር ምንም ግንኙነት የላችሁም፣ አታውቋቸው። ያችን ትነሳለች በዚህ በተንተባተበ አፋ እ ደነገ እ እ እንዴት ቋቁ እኮ እንደሚያደርገው እንዴት ቋቁ እኮ ነው የሚያደርጋቸው። ከንግግራቸው ከማስቀየማቸው የሆነ በቃ እኔ እቆጣ ዲግሪ ያለ ሰው እንደዚህ ነው። በናቹራል ያላገኘሽው፣ በተፈጥሮ ያላገኘሽው በትምህርት አግኝተሽው ከሌላው ጋር የሚያጣለት የፖለቲካ ዲፈረንት ሊሆን ከሌላው ጋር የሚያጣለት የባህል ዲፈረንት ይሆናል። ምን አባሽ ልታደርጊ ነው እኔ ጋር የምትመጪው? ምን አባሽ ልታደርጊ ነው እኔ ጋር የምትመጪው? ምን አባሽ ልታደርጊ ነው ልጄ ጋር የምትይኝ? ለምን ሌላው ቢሳደብ፣ ላንቺ ለደደቡ ስል ልክ ስላስገባው፣ ላንቺ ለአህየዋ ስል ሰው እንድትሆኝ ብዬሽ ሌላውን

በኔ ሰዓት ይጥለኝ የነበረውን አወርውሬ ጥየዋለሁ። በእናንተ ሰዓት ደግሞ የሚጥላችሁ በራሳችሁ ሜዳ ላይ ነጥብ አስቆጠሩ። በራሳችሁ ሜዳ ላይ ኦሮሞ በሚገዛበት አብይ አህመድ በሚገዛበት ፊንፊኔ የኛ ነው በምትሉበት ምድር ላይ ያ አጼ ሚኒልክ የዘራው እስካሁን ድረስ እያገለለሽ ነው።

ስልጣኑ ተያዘ፣ ሁሉን ነገር የተመቻቸው ከሆነ ምን አባታችሁ ሆናችሁ ነው? አዋርዱ ላይ ኦሮሞ ቁጭ ማታረጉት you know why አቅሙ ስለሌላችሁ፣ ስለሌላችሁ ችሎታው ስለሌላችሁ the only problem ችሎታው የላችሁ፣ አዋርድን የማዘጋጀት ችሎታው የላችሁ። that's why ብታዘጋጁትም ራሱ ጨምላቃ ስለሆነ ገዳይን ስለምትሸልሙ የሚሸለሙ ምን እንደሆነ ስለማታውቁ፣ ዳትስ ዋይ በኔ ምትቀኑ እኔና በኔ እኔም በመሰሉ ሰዎች ትቀናላችሁ። እንደዚህ አይነት ነገር እናዘጋጅ ብትሉ እምቢ ያላችሁ የለም ብሏቸው ብሏቸው። የሆነ ችግር ሲመጣባችሁ ደግሞ ግማሽ ኦሮሞ ቲክቶክ አዋርድ ላይ ተመርጧል። እዚህ ጋር የሰራችው ኦሮሞ አለች ካልተመረጠች ለምንደው ድምጽማቸው ነው ላጣ። አይ ለምን ድምጽ ትሆናላችሁ? የማን ቆሮቆና ሮጌ ፖለቲካዋን ለመስራት ልጅቷን ለማስበላት ምን ሆነ አለባት? በምን ሆነ የጠላቸዋት ኦሮሞ ስለሆነች ነው? አይደለም፣ አይደለም፣ አይደለም ፖለቲካሽ ናት። ልጅቷን ነው ተቀየረ

ለአንተ የድምጽ መሆን የነበረበት የባሌው ማነው? ስሙ ተወዳዳሪ ግን አንድነት የላችሁም። ውሸታችሁ ነው። ውሸታ ነሽ። አንድ ያደረግኳችሁ ነው ነበርኩ ሶሻል ሚዲያ ላይ ላንቄ እስከሚቃጠል ባንክ እስከሚቀራረብ ፍርድ ቤት አራት ጊዜ እስከሚቀራረብ አንድ ያደረግናቸው ጀግና የኦሮሞ ልጆች እኛ ነበርን። ግማሹ በነፍሱ በህይወቱ ግማሹ በገንዘቡ ግማሹ ደግሞ ፍለክ በገንዘቡ በቤተሰቡ በፍለክ በመገጣጠም ሶሻል ሚዲያ እና መብትን እንዴት መጠየቅ ያሳየሽ እኔ ነኝ። ጆሃርን እራሱ ያሳየሁትን እኛንን ደፋር እንዲሆን ያደረግን ኦኬ ዳትስ ሚ። አንዱን ስትይ አንዱን የኦሮሞ ባዋረድሽው ቁጥር እንደምትዋረጂያለሽ ኦኬ ተራው ላይ ስታዋረጅ አንቺም ለታወረሽ፣ ካላወቅሽ እኛ ትላንትና የሚዋረዱ ኦሮሞች ጻፈው አይደል። ግን አላማችን አንድና አንድ እስከነ ውርደታችን ወደፊት መሄድ ነበረ። ፊትለፊት ስንደርስ ግን የሚጠራውን እናጣራለን ማለት ግን አናሰጣ አናሰጣም ብለን ገባሽ። አንድ ማረሳው ነገር ተጀዋር ማመን ብዙ ነገር ተምረንበታል። የሆነ እዚህ የሚኖር ልጅ ነበረ፣ በጣም ይሰርቃል ልጁ እና ሰዎች ሁሉ አቤቱታ ይላሉ። ኮሚኒቲ የኦሮሞ ኮሚኒቲ ኧረ ልጅ እየዘረፈን ነው፣ ኧረ ልጅ እየዘረፈን ነው፣ ንገሪልን ይላሉ። እኔ ደግሞ እንደዚህ አይነት ነገር አዲስም ነኝ ብዙም አልችልም። እና ግን ቀስ ብዬ ነግሮዋል። ቀስ ብላት ኧረ እንዲህ እንዲህ ይባላል ምናም ብለን እንደ ሹክሹክታ ደፍሮ የሚያወራም ነው። ምክንያቱም ሬሳን ንልቀም የኦሮሞን ሬሳን ንልቀም ወይ የተዘረፈ ገዘረ አሬ ብዙም ትኩረትም ማልተቀም ነገር ነገር ግን እንደወሬ ቀስ ብላስ ታወራለ ምን እንዳንታ በኮሚኒቲ ሲጠይቁ ስሙ አላቸው። ስንት ብር ዘረፋላቸው? የተወሰነ ብር ነው። ብሩ ወደ 3000 ዶላር አይሆንም ነው። ዝርክርክ ነገር ነው። ልጁ ሌባ ነው። ኦሮሞ ነው፣ እዚህ ነው፣ ግን ሌባ ነው፣ ግን ያጭበረብራል። ከዛ የሚያጭበር ካልጋው ሊያጭበረብራል ላይ ከብሩም ላይ ያጭበረብራልና ምን አለ፣ ስሙ አለ፣ ይሄ ልጅ ወሰኔ የሚያል ብር ነው አላቸው። ግን እሱ የሚሰራው ስራ እኛም አንከፍለውም። ያ ማለት ያማልፈን እንደሆነ ታውቂያለሽ ልጁ እዚህ ጭንቅላቱ ያው ጥሩ ጭንቅላት አለው። እያንዳንዱን መውጫና መግቢያ ያውቃል ኢትዮጵያ ውስጥም እንደዛ። እና የሚሰራው ስራ በብር እንኳን እንክፈል ብንል መክፈል አንችልም። የዝራት ነው ያላቸው። ዝም በሉ፣ አንድ ቀን እናውጠው፣ እናወረዋለን። ምክንያቱም ቢከፈለው ልጁ ቢከፈለው ቢከፈለው አምሳ ሺ ና ስልሳ ሺ ዶላር ለሚሰራው ስራ እነሱ ግን ሶስት ሺህ ዶላር ታውቁት ነው ያለው። እንደ እናንተ ያለው ባለጌ ግን ሶሻል ሚዲያ ላይ ያላቸው ኦሮሞዎች ባለጌዎች ሁሉ ያ ሳትሰሩ በሌላው ደግሞ እኛ በሰራነው የኦሮሞ ልጅ ደሙን ባፈሰሰበት